ደስ ብሎኛል። ስለ ዝና በጣም ነው ደስ ያለኝ ከምነግራችሁ በላይ ማለት ነው። ኤፍራታ ኤፍራታ እንግዲህ በጣም እየተርበተበተች እና እየተንቀጠቀጠች ነበረ። በጣም ፍርሃት ነበረባት። ልንገረው አልንገረው እያለች ባለችበት ሰዓት መድብልም በጣም በመጠራጠር እዚህ ቤት የጠራሽኝ ግን መረጃ ልትሰጪ ነው ወይንስ ልታጠጪ ነው? ምን አስበሽ ነው ብሏል። እንግዲህ ኤፍራታን ያዋረዳት ዝና እራሱ በመሃል ስለደወለ ነው እና ብቻ ዝና ባይደውል ኖሮ ይሄ እጣፋንታ የመድብል ነበረ። ዝና በጣም የሚገርምና የሚገርም ታሪክ የሰራው ምንድን ነው፣ መድብል ህይወቱ አለ ታልመጣ ግን ሆስፒታል ወስደዋለሁ ባለችው ሰዓት ከመሀል የትጋ ሆናችሁ ወስዳችሁ ቦታ ጠቁማችኋለሁ ትጥሉታላችሁ ነበረ ያለው ማለት ነው። ወንጀለኛ ማንን ሊያደርግ ኤፍራታን ማለት ነው። ኤፍራታ ደግሞ እኔ ወንጀል ውስጥ መግባት አልፈልግም፣ ሆስፒታሉ ሰው እና ከዳነ በኋላ ለፖሊስ አመለክታለሁ ብትለውም፣ እንደውም ኤፍራታን እያስፈራራት ነበረ። ይህን መዳን አንቺ አጅበጅ ስለሆንሽ ተጠያቂዋ አንቺ ነሽ። ስለዚህ መትረፍ የለበትም ብሏታል። ሆኖም ግን መድብል ተጠራጥሮ ቢጠጣው ኖሮ ያንን ቢራውም ማለት ነው ኤፍራታም አብራ ነበረ የምትወገደው ማለት ነው። በጣም የጨካኞች ስፍራ የበዛበት ምን አይነት ትምህርትና ምን አይነት ታሪክ እንደሆነ ብቻ እየተመለከተ እየተመለከት ነው ነው የምንገኘው ማለት ነው። እውነት እውነት ቢሆን ብዬ ተመኘሁኝ። ይሄንን ዝናን እንዲመድብል እንደዘረረው መሐሌት ብታይ በጣም ጀግናና ቃሉን አክባሪ ነው፣ ዝናን እተማመንበታለሁ ብላ ስትፎክር የነበረችው ማለት ነው። ዛሬ ብትኖር ኖሮ እውነቴን ነው እኔ እንጃ፣ በቁሟ ነበረ እራሷን የምትስተው ማለት ነው። እና ውድ ተመልካቾቼ ብቻ ደስ ብሎኛል፣ ደስ ብሎኛል። ዳጣ መድብልና ኤፍራታ እንግዲህ ፍቅር ይዞት ይመስለኛል እንጂ እንዴት ሁለቱም ስልካቸውን ዘግተው ይጠፋሉ? እያለች ነበረ። ሞገስ አንቺ፣ ስለዚህ ፍቅር የምታውቂ ጉዳይ የለም፣ መድብልን ደግሞ አታውቂው። በአሁን በጭንቅ ሰዓት ስለ ፍቅርም ሆነ ስለሌላ ነገር አይታሰብም ብሏታል። ዳጣ ምን ነው ያኔስ አንተ ላስታውስክ እንዴ የቁም ሳጥኑን ጊዜ ብለዋለች ማለት ነው እና እንግዲህ ይሄና ያ በጣም ነው የሚለየው ያኛው ለበቀል ነው ሆን ብሎ እቤት የሄደው ይሄ ደግሞ እንግዲህ መረጃ ስለ ወንድሙ መረጃ ሊቀበል ነው ማለት ነው እና የተለያየ ነው ጉዳዩ ሞገስ ቁም ሳጥን ውስጥ ቢገባም ማህሌትን ይፈልጋት ስለነበረ ያው ወዳ ፈቅዳ ያረገችው ነገር ነው ይሄ ግን መረጃ ልትሰጠው አብራው እየሰራች እንደሆነ ቃል አስገብቷት። ኤፍራታ ከመድብል ጎን እንደሆነች ነበረ የሚያስበው፣ ግን ዛሬ አጋለጣት ማለት ነው። አጋለጣት ሲያጋለጣት ደግሞ ፊት ለፊት መርዙን ሰጥታው ስልኩ መድብል ማን ነው ዝና ሲደውል ማለት ነው። እና ብቻ ስለተጋለጠች እሷን በት ጣም ነው ደስ እያለኝ። ያው መጀመሪያ አይታችሁ ከሆነ ዝና መድኃኒት ሲሰጣት በጣም ነበረ የፈራችው። አይሆንም ምን እያልክ እንደሆነ ታውቃለህ? እንዲህ ይሄ እኮ ማለት ወንጀል ነው፣ እኔ ደግሞ መስራት አልፈልግም ብላ ብትለውም እንግዲህ መቃብሬ ላይ የሩጬ ሰዓት አብቅቷል የሚለውን እንዲጻፍልኝ ትፈልጊያለሽ እንዴ እያላት ነበረ ማለት ነው እና በጣም የሚገርመው እንግዲህ ይሄ ድራማ ሆኖ ስለቀረበ ነው እንጂ ውድ ተመልካቾቼ፣ ስንቶቻቸው እንግዲህ ለገንዘብ ብለው ወዳልተፈለገ ሕይወት ወንጀል ውስጥ እንደሚገባ በዚሁም ትምህርት እየወሰድንበት ነው። ይሄ ጀግና ወንድማችን መድብል ለብሩክ ለእናቱ ልጅ ለምዬ ልጅ ሲል እንግዲህ እየታገለ ይገኛል ሆነው ይሄን ጉዳይ በማን ነው ብሩክ ዝና እንደሚያውቅ ደብዳቤ ጽፎ እንዳስቀመጠ ዝና የሚያውቅ አይመስለኝም ማለት ነው እንግዲህ ብሩክ ሲጠፋ ዝም ብሎ እየጠፋ መስሏቸዋል ሆኖም ግን መረጃው ቤት ውስጥ ቢዘገይም ተገኝቷል አሁን ላይ ብሩክ የት እንዳለ እስከሚናገር ዝና በእጃቸው ገብቷል ማለት ነው እነ ካሌብ ሙልሲሳ የሚባሉት እንግዲህ ትላልቅ እጃቸው ረጅም ባለስልጣን የሚባሉት ያው እንደዚህ አይነት ሰዎች በእርግጥ ፊት ለፊት አይወጡም። የሚያጠቋችሁ በሌላ ሰው እንግዲህ በገንዘባቸው በመመካትና ባላቸው ነገር ላይ በገንዘብ ነው ነገሮችን የሚያስጨርሱት ማለት ነው። ያው ዝና መድብልን ዘርሬዋለሁ ባለ ሰዓት ወደ ሻሸመኔ መኒ ይዘውት እንዲሄዱ መኪና ሁሉ ነበረ የተላከው። ሆኖም ግን ሳይሳካለት ቀርቷል። ዝና እ ያበጎዳ መሰው ልጅ ስላልተሳካልክ እኔ በጣም ደስ ብሎኛል ማለት ነው። እዚህ ቦታ ላይ ይህ መሀሌት ብትኖርና ብታይ ምን ያህል ጀግና ነው የምትለው ጀግና እንዳለ ብትመለከት በጣም ነበረ ደስ ያለኝ። ኤፍራታም ትንፋሽ እንዳታወጭ ስለተባለች ምንም አይነት እንግዲህ የድረሱልኝ ጥሪ አላቀረበችም ማለት ነው። እና በጣም ነው የሚያሳዝነው። ብቻ ሞገስም በተነገረው ሰዓት በጣም ተደነባብሮ ምን ታደርጋለክ፣ የኤፍራታ ክፍል ውስጥ ምን ልሰራ ሄድክ እያለው ነበር። ብቻ ተደናግጧል። ብቻውን ለመሄድ ስለፈራ አቶ ሞገስ ዳጣን አብራው እንድትሄድና በክፉ ቀኔ እኮ አብረሽ ነበርሽ እያለ እንግዲህ አስቡት ማለት ነው። እና ብቻውን መንቀሳቀስ የሚፈራ እረተው ሞገስ፣ ንደፈር በል እንጂ ወንድ አደለክ እንዴ አደፋፍሩት። እውነቴን እኮ ነው። ትንሽ እንደው ካራክተር ስሰጡት እንደው ደፈር የሚያደርግ ብሰጡት ምን አለ እንዴ? ከሱ እኮ ዳጣ ደፋር ናት ከሞገስ ማለት ነው። በጣም ፈሪ ፈሪ አሁን ላይ ግን በቃ ሞትን እንደማይፈራ መጋፈጥ እንዳለበት እያሰበ ይገኛል። እሱም እንግዲህ መድብልን ስላየ ይመስለኛል እንጂ ብቻውን ዝናን አይጋፈጠውም ብዬ ነው ማስበው። ብቻ ሆነም ቀረም ዝና የመድብል እጅ ላይ ስለወደክ ኦ ማይ ጋድ በጣም ነው ደስ ያለኝ። እውነቴን ነው ብላችሁና ድራማ ነው ግን በጣም ነገሮቹ ያናዱ ነበር። ማለትም እንዳትመጣ ወደ ቤት እንድትነግራት ኤፍራታ ነግሯታል። ኤፍራታም በጣም በመርበትበት እንግዲህ እቤት እንዳልሆነች እና ቤቱም ቁልፍ እንደሆነ እስከምትመጣ እንድትጠብቃት አድርጋታለች። ያው ማንም ሳያቅ ይዘው ዝናን ሹልክ ነው ማለት ነው። እንግዲህ የምስራጅ ነበረ ላለቀው የተናገረው ምስሩ ወደ ዘን ተቀይሯል፣ ብላላችሁ ለማንኛውም፣ ውድ ተመልካቾቼ ቪዲዮ ይህን ይመስል ነበረ። ቀጣዩ ደግሞ ምን እንደሚሆን እናያለን። ኤፍራታም እንግዲህ አብረሽ ከመድብል ጋራ፣ ከመጣል ድነሻል። ለአንቺም ህይወት ያተረፈሽ መድብል ባለውለታሽ እንደሆነ እንዳትረሺ ማለት እፈልጋለሁኝ ማለት ነው